ቤተ ክርስቲያንን ማን መሰረተው? ሰላም ተወዳጆች፣ በያላችሁበት ሁሉ የጌታ ጸጋ ይብዛላችሁ። እስቲ ዛሬ ማህበራዊ ሚዲያ ወይም ቲክቶክንም ሌላም መክፈት ካልገረ ድረስ አንድ ቁም ነገር ሰረታችሁ ይለ ዝም ብሎ ስክሮል ስክሮል ስክሮል ማድረግ ምንም የሚፈይጥ ነገር የለም። እስኪ ለነፍሳችሁ ጥያቄ ዛሬ ምን ሰራህ ብሎ ለሚጠይቀው ቁም ነገር ምን ምን አይቻለሁ? ያለው ምን ሰረው ምን ተቀበልኩ? ለህይወታችሁ ዋስትና የሚሆን ነገር ነፍሳችሁ ሁሌ ይጠይቃል፣ መንፈሳችሁም ሁሌ ይጠይቃል። እኛ ብዙ ጊዜ ትኩረት የምናደርገው ስጋ ላይ ነው። ስጋ እናለብሳለን፣ ስጋን እንመግባለን። እነዛ እነዛ ነገሮች ላይ ነው ብዙ ጊዜ ትኩረት የምናደርገው። ስለዚህ ማስታወቅ ማስታወስ አለብን። ነፍሳችን ይጠይቃል፣ እውቀትን ይፈልጋል፣ እንዲሁም ነፍሳችንም ስለዚህ ሰው ሶስት ነገር የሶስት ኤሌመንቶች እንዳሉ ማወቅ አለብን። አንድ ሰው የሚባለው ስጋ አለው፣ ነፍስ አለው፣ መንፈስ አለው። ስለዚህ ሶስቱም ምግብ ይፈልጋሉ ማለት ነው እና እስቲ ቁም ነገር ሰርታችሁ ለፍዛሬ እና መቼም ቢሆን እኔ መናገር የሚፈልገው መቼም ቢሆን ማለት ነው፣ ዝም ብላችሁ በማይሆን ነገር ላይ ጊዜን ከሚታቃጥሉ ቁም ነገር እስኪ ለነፍስ ጥያቄ መልስ በሚሆን ነገር ለነፍስ ጥያቄ ለመንፈስ ጥያቄ መልስ በሚሆኑ ነገሮችም ጊዜ ማሳለፍ ያስፈልጋል ማለት ነው። እኔ በአብዛኛው በኛ አሁን ኢትዮጵያ ላይ እኔ እየታዘብኩ ባለሁበት ቦታዎች ሁሉ ሰዎች በሚያስቅ ነገር በሚንጫጭ ነገሮች እንጂ ቁም ነገር ላይ ብዙም ጊዜም እየወሰዱ አይደሉም። እነዚህ ውሃ እያሳሳቀ ይወስዳል እንደሚባለው እኛን ያደነዝዛሉ፣ ያጀዝባሉ እንጂ ቁም ነገር ያለን ሰዎች እንድንሆን የሚረዱን አይደሉም። ስለዚህ በጣም ጥንቃቄ መውሰድ አለብን። እኔ አሁን በእኔ ገጽ ላይ ያላችሁ ተከታዮች ምን እንደለቀቁ ሳታቆም ዝም ብላችሁ ላይክ የምታደርጉ አሜን የምትሉ ሰዎች አሉ። ዛሬ ለምሳሌ እኔ የራስን የዕለታዊ የእንቅስቃሴ ሰንጠረዥ ይሄ ይሄ እንደዚህ እንደዚህ እየሰለቅ አሜን ብላችሁ ኮሜንት አደረጋችሁ ሰዎች አሉ። ችግር የለም። ዋናው ምን ምን መልእክቱን ሳትረዱ ላይክ አታርጉ። መልእክቱ ሳይገባችሁ ኮሜንት አታርጉ። ምን አረጋል። ስለዚህ በጣም ከመቸኮል የተነሳ ነው ማለት ነው። እንግዲህ የቲክቶክ አንዱ መጥፎ ጎን ችኮላ ነው። አንድ ነገር ላይ እንድንቆይ አይፈቅድም። ስለዚህ ይሄ የቲክቶክ ያመጣብን ጣጣ ነው። በጣም ጥንቃቄ እናድርግ። በጣም ችግሎች እንድንሆን፣ በጣም ትዕግስት የሌለ ሰዎች እንድንሆን እያደረገ ስላለ ይሄን በጣም በጥንቃቄ ውሰዱ እና ትላንት ቤተ ክርስቲያን ምንድን ነው እና ቤተ ክርስቲያን ምንድን ነው የሚሰራቸው ስራዎች የሚለውን ጥቂት ነገሮችን አይተን ነበረ። ለምሳሌ ቤተ ክርስቲያን ማለት ከዓለም ተጠርተው ኢየሱስ ክርስቶስ በኢየሱስ ክርስቶስ አምነው ለሱ የተገዙና ስለ እርሱ የሚመሰክሩ ሰዎች የሚሰበሰቡበት ህብረት ነው የሚለውን ትርጓሜ ሰጥተናል። እና ቀጥሎም ቤተክርስቲያን ማለት የእግዚአብሔር ቃል በንጽህና የሚብራራበትና ቅዱሳት ምስጢራት በአግባቡ የሚስተናገዱበት ጉባኤ ነው የሚለውንም አንስተናል። እንግዲህ ቀጥሎም ደግሞ ቤተ ክርስቲያን በምድር ላይ እስካለችበት ድረስ የቤተ ክርስቲያን ራስ ኢየሱስ ክርስቶስ አዟት የሄደው ትእዛዛት አሉ። ተሊኮ አንዱ ተሊኮ ሲሆን፣ ሂዱ ሰዎችን ወደ ከኢየሱስ ክርስቶስ ጋር አስታርቁ የካህንነት አገልግሎት ማለት ነው እና ሁላችንም ካህናቶች ነን ለዚህ ካህናቶች ምንድነው ስራቸው ያኔ በብሉይ ኪዳን ላይ የነበሩ ካህናቶች ህዝቡንና ኃጢአተኛውንና እግዚአብሔርን በመስዋዕት አማካኝነት ያስታርቁ ነበር የአሁኑ ካህናቶች እኛ ደግሞ በኢየሱስ የዳንን ሰዎች ኢየሱስን ያልተቀበሉትንና እግዚአብሔርን ማስታረቅ ነው። ስለዚህ ይሄ የማስታረቅ አገልግሎት እንድታደርግ። ሌላኛው ደግሞ ትእዛዛት አሉ። የፍቅር ትእዛዛት፣ የጸሎት ትእዛዛት፣ የመልካም ስራ ትእዛዛት፣ የምስጋና ትእዛዞች፣ እነዚህ ሁሉ ቤተክርስቲያን በምድር ላይ እያለች ማድረግ ማከናወን የሚገባቸው አንኳር ጉዳዮች ናቸው። እነዚህን በጥቂቱ ለማየት ሞክረን ነበረ። እንግዲህ ቤተክርስቲያንን ማን መሰረታት የሚለውን ጥያቄ ስንመለከት ዛሬ መጽሐፍ ቅዱሳችን ለዚህ ጥያቄ መልስ ይሰጣል። በማቴዎስ ወንጌል ምዕራፍ 16 ቁጥር 18 ላይ እንዲህ ይላል አንተ ጴጥሮስ ነህ፣ በዚች ዓለት ላይ ቤተ ክርስቲያንን እሰራለሁ፣ የጋናም ደጆች አይችሏትም። የመንግሥተ ሰማት መክፈቻ እሰጥሃለሁ። በምድር የሚታስረው ሁሉ በሰማያት የታሰረ ይሆናል፣ በምድርም የሚፈታው ሁሉ በሰማይ የተፈተ ይሆናል ብሎ ጌታችን ኢየሱስ ክርስቶስ ነው የመሰረተው የቤተ ክርስቲያን መስራች እና ባለረይ ማንም ዛሬ ተነስተው የክሌ ቤተ ክርስቲያን መስራችና መስራች እና ባለረይ እንደምለው አይደለም የቤተ ክርስቲያን መስራችም ባለረይም ማን ነው ኢየሱስ ክርስቶስ ነው ስለዚህ ይሄን አስተማረ እና ስለዚህ የቤተ ክርስቲያን መስራች ማን ነው ኢየሱስ ነው ይህ ይሆናል ማለት ነው እና ሰዎች ዛሬ ከማወቅም ምን ካለማወቅም ብዙ ሰዎች እከሌ የዛች የዓለም አቀፍ ምናምን ባለራዕይና መስራች ምናምን ብሎ ይለጥፋሉ። ጳውሎስ ደግሞ ምን ብሎ ይናገራል? ከተመሰረተው መሰረት ሌላ መሰረት የሚጨምር የተረገመ ይሁን ብለዋል። ስለዚህ ዛሬ ብዙ እርጉማኖች ብዙ ምናልባት ብዙ ኢንተርናሽናሊ ብለን የምንሰይማቸው ስሞች መጽሐፍ ቅዱስ እርጉም ይሁን ያለው እንዳይሆን እሰጋለሁ። እና ቤተ ክርስቲያን በመሰረቱ አይከፈትም። ቤተክርስቲያን አይከፈትም። ቤተክርስቲያን ይተከላል። ቤተ ክርስቲያን ህንፃ አይደለም ብለናል። ትላንት አይተናል። ቤተ ክርስቲያን የምናየው አይደለም፣ ህንፃ አይደለም፣ ይሄ የምናየው ነገር አይደለም። ቤተ ክርስቲያን አማኝ ነው። ቤተ ክርስቲያን ሌላ ደግሞ ሁለት አይነት ትርጉም አለው። ቪዚብል እና ኢንቪዚብል የሚባል ነገር አለ። ቪዚብሊ አሁን በዚህ ምድር ላይ የሚታየው ሲሆን ኢንቪዚብል የሚባለው ደግሞ እግዚአብሔር ብቻ የሚያውቃቸው በዓለም ሁሉ ያለ ያሉ አማኞች እግዚአብሔር የሚያውቃቸው እና እሱን የሚያመልኩ ምናልባት ሙስሊም ውስጥም ሊኖሩ ይችላሉ። ሌላ ኦርቶዶክስ ውስጥ ሊኖሩ ይችላሉ። ፕሮቴስታንት ውስጥ ሊኖሩ ይችላሉ። ካቶሊክ ውስጥ ሊኖሩ ይችላሉ። እነዛ ውስጥ ሁሉ እግዚአብሔር የሚያውቃቸው የአንዲት ቅድስት ቤተክርስቲያን አባላቶች የዛ ቤተክርስቲያን አባላቶች እንዲሆን ጌታ ጸጋውን ይስጠን። እና የቤተ ክርስቲያን መስራች ኢየሱስ ነው። ማንም ከዛ መስራት ውጪ ሌላ ትምህርት ሌላ አይነት አስተምሮ ሌላ አይነት እንቅስቃሴ ይዞ ይመጣ የተረገመ ይን ብሎ መጽሐፍ ቅዱስ እንዳለው እርግማን እንዳንቀበል ጥንቃቄ መውሰድ አለብን ማለት ነው እና ኢየሱስ ክርስቶስ ሐዋራትን አስተምሮ ከሄደ በኋላ ሐዋርያቶች ከሐዋርያት ዘመን ቀጥሎ ለአባቶች ከአባቶችም ቀጥሎ የቤተ ክርስቲያን ዘመን ተብሎ እስከ 1054 ድረስ አንዲት ቤተ ክርስቲያን ነበረች። አንድ ቤተ ክርስቲያን አሁን ጋዱ ላይ የምናየው ቤተ ክርስቲያንም አንድ ነበረ። ይህ ዓለም ላይ ያለው ይሄ ሁሉ አልነበረም ማለት አንዲት ቤተ ክርስቲያን ነበረች፣ የኢየሱስ ክርስቶስ ቤተ ክርስቲያን። ከዛ በኋላ ነው ሰዎች በ1054 ላይ ካቶሊክ እና ምንድን ነው ኦርቶዶክስ ተብሎ በሁለት ተከፈለ ኢስት እና ዌስት ተብሎ ከ1054 በኋላ ደግሞ 1517 ላይ ማርቲን ሉተር የታድሶ ወይም ሪፎርሜሽን እንቅስቃሴ አራማጅ ከሱ አስተምሮ በኋላ ደግሞ ሌሎች ከከሱም ተከትሎ ሌሎች ሌሎች ዛሬ በአለም ላይ ይሄን ያህል እስከሚሰፋ ድረስ ይሄ ነው ማለት ነው። ቤተ ክርስቲያን አንድነት ስለዚህ ማንም ቤተክርስቲያንን ሊመሰረትም አይችልም። ማንም የቤተክርስቲያን ራእይም ሊሆን አይችልም። ስለዚህ ቤተክርስቲያን የኢየሱስ ነው። ቤተክርስቲያን የእግዚአብሔር ነው። ይሄ ቤተክርስቲያን ደግሞ በምድር ላይ እንዲተከበር ብሎ እግዚአብሔር ያዘዛቸው ተልዕኮና ተግባራቶች አሉ። እነዚህ በትክክል እንዳይተከበሩ ደግሞ ችግሮች አሉ። ችግሮችን ደግሞ እንደገና እስኪ።